ሄዳሲ ነች ያነሳችል እንደአሁንም ራሱ ከዛ ነበርእዛ ቦታ ት ይሄ ወረቀት ልላሳየ ከኢትዮጵያ እንትኗ ማለት ነው እች ልጋሁ ትናንት ሰው ስትረዳ የነበረች ማቲ ምናልባት ልጅቷን በዚህ በቲክቶክ ቪዲዮ ሲዘዋወር አይታችሁታል። የዚህ መታወቂያ ባለቤት ነጭ ትባላለች። አራት ሆስፒታል ኮይቲ ሆስፒታል ሜንታልኬ ሆስፒታል አልጠበልቅሏት መጨረሻ ላይ

የኢትዮጵያ ኤምባሲ አብደላ የሚባል የተባብሮን ነው የሆነ ሆስፒታል አስገብተናት የመጣ ነው። ኦረዲ እግሯ ታስሮ ማለት ነው እች ልጅ ማለት ነው መታወቂያ ያለው ዶክሜንቱ ያለው ያው እኔ ጋር ነው። እንደዚህ እንዳይሆኑ ነው የምንጮህላቸው። እች ልጃዋ ፈላጊ የላትም ኦረዲ አብዳለች ገባ በፕሌን መሳፈር አትችልም ተብላ ሆስፒታሎች ታስራ ነው የገባችው። እንደዚህ እንዳይሆኑ ነው እንጂ ምንም እኛ ወይ የእናታችን የአባታችን ልጆች ሆነ እንኳ አይደለም፣ በዚህ ደረጃ ከነሱ ጥቅም አግኝተን አይደለም

አገኘሁት ሌላ ምንም ከእነሱ ምንም ወይ ይቱበራል አይደለም እንደሌላው በዩቱብ በምንም ተጠቅመን አይደለም ሥራችንም ቆልፈን ሱቃችንም ዘግተን ነው ሄደን ቦታው ድረስ የምንገኝላቸው ይሄ ነገር ነው የሚያናድደን እንትን የሚለን እንጂ አብሮሽ ለምን እንጠላታለን ሩጣ ለምን እንጠላታለን ምን አደረገችን አልሰደበችንም አልደረሰችብንም ከአንተ ጋር ከመሳቅ ከመጫወት ውጪ አንተም ከእሷ ጋር ከመጣ ከእሷ ጋር ተጫወት ውጪ መጥፎ ነገር አልሰማንብህም እኮ ነገር ግን እዚህ ያለውን ችግር ስለምናይ

ስለሌለ የእዚህ ልጅ ቤተሰብ አብርሽ ኦረቢ ጭንቅላቷ ስለለቀቀኝ አንቀበላትም። አዲስ አበባ ምጥታቸ ማን ሌላ አስገቡልን አሉ ቤተሰብ አልፈልግሽም ያሏት እዚህ ሚዲያ ላይ አምስት ሺህ ሰው እያለማድረ ቤተሰቦቿ ጋር ደውለን ተቀበሉ ስለ እናት አባት ናቸው አንፈልግም ያሏት ይንን ስለምናይ ነው። አብርሽ አሁን ትረዳለ ብለ፣ ትረዳኛለች በደንብ ከምን አንግል እንደተናገርኩኝ ማለት ነው እንጂ ከምንም አንግል አይደለም፣ ላንተ ጥላቻ አይደለም።

ግን በቃ የሆነ ሰት ናናገር ደግሞ እራሱ ይናገር እ ትናገር እና እኛ እኛ በመናገራችን ይህን በማለታችን እንትን ከሆነ ችግር የለውም። እኛ ይቅርታ እንጠይቃለን ከሆነ እኛ

ከዚህ አንጋል የተናገርንበትን አንግ ይረዳ። ከዛ እድል ስጠው ይናገር እንደፈለገ። አሁን ኖርማሌ ወደ አብርሽ እንሄድና ምናልባት እዚህ ጋር የምታዳምጡ በሁሉም ቤቶች ያላችሁ እኔ ጋር ከአንድ ሺ ምናምን በላይ ሰው አለ በየቤቱ ብዙ ሰዎች አላችሁ እና ከአብርሽ ጋር የሚገናኝን ሀሳብን ሀሳብንና የማይገናኙን ነውን ሀሳብ ለይለት እሺ

ምናልባት ብዙ ሲወራ እሱን እየቀጠቀጠን ወይ እሱን እየተናገረን ሳይሆን በዚህ አጋጣሚ ማወቅ ያለባቸው ሰዎች ማወቅ እንዳለባቸው ለማስረዳት እንጂ አብርሽን የማይመለከቱ ጉዳዮችም ብዙ ተነስተዋል። ሶ አብርሽ አሁን አንተን የሚመለከቱን ጉዳዮች ወይም ደግሞ ማብራራት የምትፈልገውን ነገር እንድትናገረ ድንበጣለው። ማይክ አንተ ነው። ሆ በመጀመሪያ የተናገራችሁን ነገር የላችሁ ሀሳብ ተምቻ

አሁን ለምሳሌ መቲ ድርጅት ከመጀመሪያ ጀምሮ ያወራሽበት ገና ስገብ ያወራሽበት መንገድ እና አሁን ስታስረጂ በስነስራ ስሜን እየጠራች ምናምን ያወራሽበት መንገድ እንደሚለያይ አንተ ብቻ ነገር ተስታይ ነገር ነው፣ ይለያያል። ይሄ ነው የምፈልገው። አሁን ምን ለማለት የፈለኩት በአጠቃላይ ወደ ሀሳቡ ትጠቀም ነው ማለት ነው።

መጀመሪያ ያወራች በመነት ይችላል ነበረ ማለት ነው። ስለዚህ እነዚህም ሰዎች አሁን እኔ ልክ እንዳስረዳሽ እዚህም ሀገር የሚኖሩ ብዙ ነገር ልታደርጉ ትችላላችሁ፣ ብዙ ልታግዟቸው ትችላላችሁ። ይህንን ከእግዚአብሔር ነው የምታገኙት። ሲመስለኝም እንደዛ ማሰባችሁ ነው እያደረጋችሁ ያለ ከፈጣሪ እናገኘዋለን ብላችሁ ነው።

ችሆነ ችግር የለውም፣ ግን ደግሞ ይህ እናንተን አልኩልም የነጻድሽ ቀን ነው፣ በአጠቃላይ ማለት ነው። ረዳሽኝ አይደለ፣ ስለዚህ አንድ አንድ ታላቅ ነኝ ወይንም የሆነ ሰው ከእኔ የሆነ ነገር ያገኛል ብለሽ የምታምቢው ከሆነ ሰዎችን ከቁርስ የምታደርጊው ከሆነ በጭንቅላትም ማደግ አብሮ ዝግ ይላል። የሆነ ነገር እዚህ ጋር እያደረኩ የሆነ ነገር እዚህ ጋር እየጠፋች ማቻ ያደርጉት አይደለ፣ ስለዚህ አብሮ ጭንቅላታችንን ማደግ አለብን።

አሁን እንደዚህ አድርጉ እንደዚህ ስህተት ነው ስትመጣ ብለህ ለመሲ ነገርካ ቶረዲ አወራች አይደል? አሁን እኔ የማወራህ ነገር አንተን ብታተካክለው እንዲህ አይነት ነገሮች ሲከሰቱ ለምሳሌ እንዲንዲ የሆነ ነው ሲባል እንዳንድ የሚዲያ ሰው ወጥተህ መጀመሪያ ቪዲዮ መስራት አለብህ። እንደዚህ እንደዚህ አይነት በግሩፖች የሚደረጉ ነገሮች እነዚህ እነዚህ ነገሮች እኔን አይወክሉም የተደረገልኝ ምንም ነገር ስለሌለ

ክፉ የምታነሱትም ደግ የምታነሱም ሰዎች በእኔም ጎራ ሆናችሁ በሌላውም ጎራ ያላችሁ ተመልካቾቻችን ይሄ ነገር እውነት ያላችሁ ነገር ካለ መጥታችሁ አናግሩ የሚል አንድ ቪዲዮም ሰርተ ቢሆን ጥሩ ነበር። ማለት ክፍተት ተፈጥሯል። ምናልባት አላየው ይሆናል። ላየ ቅድም ለዛ ነው ወደኋላ ተመልጠህ ቪዲዮዎችን ማየት ትችላለህ ያልኩ ለዛ ነው። ብዬሽ አያውቃለሁ ከአንድም ሁለቴ፣ ከአንድም ሁለቴ ብዬሽ አያውቃለሁ። ከፈለክ ቪዲዮውን እዙም እናሳይ ይችላሉ

የሚጎዱትን ሰዎች የማንቃት ስራ እኛ እንሰራለን። ምናልባት ለመሲ በግል ነገርካትን እሷም ትሰማለች። ሁላችንም የራሳችን ባህሪ አለን። በነገር ላይ እንደምንለብሰው ልብስ ባህሪያችን ይለያል። ስትገቢ እንደዚህ ማለት አልነበረብሽም። ተረጋግታለች። አሁን ልዩነት አለ ወይ ስትለኝ፣ አዎ ያልኩህ፣ ስትገባ ቁጡ ነበረች። በዛን ደግሞ ስለተስተካከለች ነው። ማቲንም ቅድም ኮመንት ያነሳሁት እኔ እኔ እንደዚህ ሲሆን አላውቀው፣ ምን ለመሆን ነው መተህ እንደዚህ የምትናገረው የሚለው ነገር ነው። ያንን ስሜት ያመጣው በዛ መልኩ ስለማላውቀው ማለት ነው።

ስለዚህ አሁን የምንነግራችሁ ነገር ያው የተሳሳተውን አሁን የመጣችሁ ልጆች ያው የተሳሳተውን ነገር ኦልሬዲ ሶሪ ያለባቸውን ነገሮች የማማትን ጉዳይ ጨርሰናል። አዲስ አታድርጉት። ለዛም ደግሞ ቪዲዮ ይሰራላቸዋል ለመካስ የሚያዘጋጁት ነገር አለ። ከዛ ባሻገር ግን አሁንም እነዚህን አረብ ሀገር ያሉ እህት ወንድሞቻችንን እንድታግዝልን እንፈልጋለን። በሞያም ባለ ችግራቸውም እንድትኖርልን እንፈልጋለን።

ጥሩ የማንቂያ ነው። ያንን ነገር ስታግዘን ደግሞ በፍቅር የሚወዱ ብዙ እህቶችና ወንድሞች አሉ። ሶ ሁሉም ዓለም ወዶ የተሻለ ነገር ሰርታችሁ ሰክሰስ እንድታደርጉ እመኝላለው። ኤኒወይ ጥሩ ነገር ስላደረግንና ስለተወያየን ስለተረዳዳን አመሰግናለሁ። ካስቀየምኳችሁ በጣም ይቅርታ። ካስቀየምኩ ወንድሜ አብሽ። ምክንያቱም ሰው ለማስቀየም የምንሰራው ነገር የለም። ምናልባት የባህሪ ችግር እንግዲህ እንደየራሳችን ሊኖር ይችላል። ያንን አፎበል

ከዛ በኋላ ያለውን በጋራ እየሰራ እንግዲህ እህቶቻችን እናግዛቸው። ቢያንስ የሆነ ነገር ደስታ ላይ የተገኘውን ሰው መካስ ባለብ በችግራቸውን ጊዜ ተገናኝተን እናግዛቸው ወደሚል ሀሳብ ነው የምንመጣው። አመሰግናለሁ። እንግዲህ አመሰግናለሁ። እኔም እንደ ታላቅ ማለት በእድሜ ታላቅ ሆናለሁ እያስባለሁ

እና ስለመሰርተው የሚችልም ስለሁሉም ነገር አመሰግናለሁ። አሁን አንተ እንድታረግ ነው የምፈልገው፣ አንደኛ ታዉ ይሄ ነገር አይጠቅማችሁም፣ በዚህ መንገድ ሂዱ ስንላቸው የሚሳደጉትን ሰዎች ስድብ ጥሩ አይደለም በላቸው። ምክንያቱም ጎግል አያውቀውም የሚሳደጉትን ስድብ፣ ጎግል ላይ እንኳን የለም እንደዚህ አይነት ስድብ

እና ይሄን ነገር አስተካክልልን በቀደም ፊልተር አርገን አንተም አስመስለን ስለሄድንበት ለእሱ ይቅርታ እንጠይቃለን። እኔ መሲል አዎ፣ ሄደን በኋል በደንብ አድርገን ሄደን በኋል መቆጣከለዛ ለእሱ ይቅርታ አሁን ቢሆን፣ አብርሃም እኛ ከአንተ ጋር ችግር የለብንም። ለእህቶቻችን ነው የምንናገረው። ስንናገር ደግሞ አዎ ትክክል ናቸው። ተዉ እስቲ አሁን እንኳን ከዚህ በኋላ እንኳን ቢያስቡ

ኑሮ ቤተሰቦቻችሁን አግዙ፣ ወንድሞቻችሁን አግዙ። እኛ ለራሳችን በቂ ነን ብላችሁ አሳፍሯቸው። አያኔ ካለው ነገር አንፃር ስለሚደረግላችሁ ወላህ ላዚ አላሽ አይዴ ነው። እኔ እናንተ ላይ ምንም አይነት ምቀኝነትም ቅናትም የለብኝም፣ ለወደፊትም አይኖርብኝም። ለዛ ሲመጡ

እናንተ ቤተሰቦቻችሁን አደራጁ። እራሳችሁ ነገ ምን እንደሚፈጠር አይታወቅም። ነገ የትኬ ትታጣላችሁ። ራሳችሁን አደራጁ። በረባሶ ይሄ ጫማ ለቤተሰቦቻችሁ ቀሉ። ቤታችሁን፣ የእናቴ አባቶችን ቤት አሳድሱ። ታቻሁ ብላችሁ ምክር አድርጓቸው። ይሄ ነገር እናንተ ስትነግሯቸው ስለሚሰሩ በደንብ አርጋችሁ ህይወታችሁን ቀጥ አድርጉ።

ይህ ያላችሁበት ሀገር ቋሚ አይደለም። ነገ የሀገሩ መንግስት ብድግ ብሎ ውጡ ይላችኋል። ውጡ ይላናል፣ እኔንም ጨምሮ። ስለዚህ አካሁ አስቀምጡ፣ አካውንታችሁ ላይ አድርጉ ብላችሁ ተቆጧቸው። ስለዛ እናመሰግናለን። ካስቀየምን ይቅርታ። አብርሃም እና ታ- ሮት ነው ሪጅስቶ መሲ መናገር ንፈልጊ ነገር አለ

ለራሳችሁም በቃ እኛ አንፈልግም በቃ ስማችን በዚህ ነገር መጠራ እንዲጠራ ባልጠጣኑ ነገር መጠራ ቸሁ አሳፍሯችሁ በጣም አልፈልግም ልጆቹ ሰግጠው ሰግጠ የወርደሙዜን ተበለው የጮዎቹ ልጅ ፖስት አርባ ተ እንደዚህ አይነት ቪዲዮ ፖስት ማድረግ አልወድም የራሴን ቪዲዮ ነው አታምኑም እንደዚህ አይነት መረጃዎች ሲመጡ ማንም በመጨረሻ አይጠፋ ማማል ያለፈለገው ነገር ሁሉም ነገር እውነት ነው ብላችሁም ማመን ትክክል አይደለም እንደኒ ማለት ነው

በነገሩ እርግጠኛ ሆናችሁ ያ ነገር እውነት ከሆነ መረጃ ይዛችሁ ሚዲያ ላይ መውጣት ይሻላል። በዛ ነገር እርግጠኛ ሳይሆን ግን ሆነ የምናወራቸው ነገሮች ስላደሉ እንደ ማለት ነው። ስለዚህ መረጃ ሁሉ ነገር የተያዘበት ሲሆን ጥሩ ነው። እንደ ፋሰራ በዚያ አጋጣሚ ኖርማ እግረ መንገዳችንን ይህንን አጋጣሚ ስለማላገኘው

አንድ ነገር መናገር ስለፈለግኩ ነው። እዚህ ድርጅታችን ውስጥ አስራ ሰባት ዓመት ም ተፍታ ከአራት ሚሊዮን ብር በላይ ያሰራችሁን ቤት መቀላየት ትግራይ ክልል አትሊስት በየቤቱ ያላችሁ ሰዎች እንግዲህ ብዙ ሺህ ሰዎች ስለምትኖሩ አንዴ ለመናገር ፈልጌ ነው። እህታችንን ጥራት አንድ ጊዜ ቶሎ ሆነ ይበላል ሶ የለፋችበትን የአስራ ሰባት ዓመት እንትኗን ቤቷን ተከልክላ በመቀራ ውስጥ እዚህ ከሶስት ልጆቿ ጋር እኛ ጋር ያለች ታለች ናያንደ ዚጋር

አለችና ኖርማሊ ድምፅ እንድትሆኗት ስለፈለኩ ነው። አንድ ደቂቃ ብዙ ብዙ ችግር ውስጥ ነው ነ ብዙ ችግር ውስጥ ሆና በመከራ ውስጥ ያለች 17 ዓመት ዱባይ ለፍታ የገነባችውን ቤት ቤተሰቦቿን ይከለክሉ፣ ቤተሰቦቿ ማለት ነው። ስለዚህ ብዙ ሺህ ሰዎች ስላላችሁ ለዚች እናትም ድምፅ እንድትሆኗት ነው ያለውን ነገር ነገር ያሽን እንደ ሁለት ደቂቃ ንገሪያቸው እና

ቦሆዲስ መጣ ከዛ ራ የሽማግሌ ሲጠይቃ በቃ ሁለት ሺ ምናልባት ቤተሰቦች ሀሳቧን ለመግለጽ አስራ ሰባት ዓመት ኖራ የሰራችውን ጂ ፕላስ ዋን ቤት ቤተሰቦቿ ከልክለዋት እሷ ከሶስት ልጆቿ ጋር በቃ ኑሮዬን ልመስርት ብላ ወደ ትግራይ ክልል ስትሄድ

እናትና ወንድምህቶቿ ናቸው ተባብረው ከዛ ቤት አስወጥተዋት። አሁን እዚህ ፍትህ ፍለጋ እኛ ጋር የመጣችው ጀጎል አዲስ አበባ ማለት ነው። ሶ እነዚህ ነገሮች ስለሚያሙን ነው። እነዚህ ነገሮች እየሆኑ ስላሉ ነው። እነዚህን ነገሮች እንድታግዟትም እግረ መንገዳችንን እንድታግዙን ስለፈለግን ነው ይህንን ነገር ያደረግንላችሁ። አሁን የምንፈልገው ከእናንተ ድምፅ እንድትሆኗት ነው። ብዙ ዋጋ የከፈላችሁላቸው ቤተሰቦችም ጭምር

ተቀይረው ዋጋችሁን የሚያሳጧች ብዙ የሚያለቅሱ እህቶች እንዳሉ ስለምናስብ። ስለዚህ አስራ ሰባት ዓመት ዋጋ የከፈለችበትና እድሜዋን የጨረሰችበትን ነገር ተከልክላ ነው ወደ አዲስ አበባ ይመጣች። አሁንም የተሳሰረቻ ምን ማለት እንዳለባት እንኳን አታውቅም። ስለዚህ ይህንን ነገር እንድታዩት ነው እግረ መንገዱን ብዙ ሰው ስላለ በየቤቱ በቃ ድሉን ስለማላገኘው ልንገራችሁ በሚል እናመሰግናለን። ኤኒወይ

ከድምፅ እንድትሆን ነው። ድምፅ እንድትሆኑ ነው። እናመሰግናለን ሁላችሁም። ያለው ነገር ይሄንን ይመስላል። ስላገኘኋችሁ ደስ ብሎኝ ያለ አብሽ ስላወቅኩ በተለይ ዛሬ ያው የተዋወቅ ነው ሚዲያ ላይ ባቅ መልካም ነገር ጋር እንደምንሰራ ተስፋ አደርጋለሁ። መልካም ጊዜ ይሁንላችሁ። ይህንን ነው ማለት ነው የምፈልገው ሬጂ ያልጨረሹ ነገር አለ በእንግሊዝኛ ስ ሚገ

ቁጥራችን አስቀምጦነ እንሄዳለን። ጨሬ ችግር የለብኝም። እንሄዳለን። ሰርጉ ነው፣ እሑድ ነው። ጋር ነው ያለው።

የሆነ ነገር ልንገር ማለት ነው። የሆነ ነገር ልንገር በጣም ፈን ያረጋል። ኡርላካኒ ኮሜንት ላይ ነው መጥተው የኮመቱት ያው ያዝናናቸዋል ነው ረጅዋ ሊመጡ እና አቤትስም ታይታኒክ ፊልም ላይ እንዳለው መርከቡ ላይ ሲዝናኑ መርከቡ ሰመጣሉ። ወላሂ እዚህ መተው ማለት ነው ኮሜንት ላይ እና አልሰመጠም ማለት

የኛ መርከብ አልሰመጠም፣ አይሰምትም ነው ወደፊት አውርተን